ሰበር ዜና! ሰባት መኪና የአገዛዙ ወታደራዊ አመራሮች እና አባላት በጎንደሬ በጋሻው ክፍለ ጦር ጀግኖች ተደመሰሱ። የአማራ ፋኖ ብሔራዊ ኃይል አፋብኃ ከጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር አካል የሆነው አጥናፉ ብርጌት ከወርቅ ደቦ ወደ ገደብዬ ከተማ ሲጓዝ የነበረውን የአገዛዙን ወታደራዊ አመራሮች ላይመለሱ ወደ ላይኛው ቤት ሸኝቷቸዋል። የአገዛዙ ወታደራዊ አመራሮች በወርቅ ደቦ ከተማ በመገኘት በቀጠናው ያለውን ሰራዊት ለግዳጅ ሰብስበው ሲወያዩ ውለው ወደ ገብደብዬ ከተማ ሰኔ 17 በዛሬው ዕለት ከቀኑ 10 ሰዓት ለመግባት ሲሞክሩ የአጥናፉ ብርጌድ አባላት በምክትል ሻለቃ አማሪው አርበኛ ያየ አስምሮ እየተመሩ መኪናው ላይ የነበሩትን ወታደራዊ አመራሮችና ጠባቂዎቻቸውን ጨምሮ ከ30 በላይ የአገዛዙ ሰራዊት ሲሸኙ ሲጓዙ የነበሩት አራት ፓትሮልና ሶስት ኦራል መኪናዎችን ቅጥቅምጭ ሆነዋል። ከነበሩት የመከላከያ አመራሮች አብዛኛዎቹ የተሸኙ ሲሆን ማንነታቸውና ኃላፊነታቸው በነገው መረጃችን የምናደርስ ሲሆን አሁን ላይ በቀጠናው ያለው ሰራዊት አብዛኛውን በፍርሃት ውስጥ ሆኖ በሀዘን ጥላ ስር ይገኛል። የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር ቀጠና ዳግማዊ ቴድሮስ አምስተኛ ኮሪ ጎንደር በጋሻው ክፍለ ጦር ህግ ግንኙነትና ኃላፊ አርበኛ ታድሎ ደሴ ለኢትዮጵያ ሁለት አምሳ አንድ ሚሊያ ገልጧል።